ሰበር! ኢራን ከደቂቃዎች በፊት በሀይፋና ምስራቅ እስራኤል ላይ ባደረሰችው የሚሳኤል ጥቃት አራት ሰዎች ጉዳት ደርሶባቸዋል ሲል የእስራኤል ብሔራዊ አደጋ ጊዜ ተቋም አሳውቋል። ሰላም እንደምንውላቸዋል ውድ አዲስ ዜና ቤተሰቦች ቻናላችንን ሰብስክራይብ፣ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ ከወዲሁ እያጋበዝን ወደ አዳዲስ መረጃዎችን እናልፋለን። ከባድ የሚሳኤል ወጀብ ወደ እስራኤል በጉዞ ላይ ይገኛል። እስራኤል አየር ክልሏንና ሁሉንም የአውሮፕላን ማረፊያዋን መዝጋቷን የታወቀው በአሁኑ ሰዓት ከኢራን ወደ እስራኤል ከባድ የሚሳኤል ጥቃት እየመጣ መሆኑን የእስራኤል ጦር አይዲኤፍ ለይቷል። እስራኤላውያን ወደ አደጋ ጊዜ መጠለያዎችም እንዲገቡ በአሁኑ ሰዓት መልክ ደርሷቸዋል። ከደቂቃዎች በኋላ የእስራኤል ምድር በሚሳኤልም ይመታል። እስራኤል ጥቃቱ እየመጣ ሳለ በምዕራብ ኢራን ከባድ የጥቃት ማዕበልም መክፈቷን የታወቀው እስራኤል አየር ክልሏን ከመዝጋቷ ባሻገር የሚመጣውን ጥቃት ለመመከት የአየር መከላከያ ስርዓቶቿ በተጠንቀቅ ላይ እንዲቆሙም አድርጋለች። የእስራኤል መከላከያ ተቋም አይዲኤፍ እኔ ኢላማዎቼ የኢራንን የመከላከል አቅም ማሟጠጥና ድል ማድረግ ሲሆን ኢራን ግን ኢላማዋ ያደረገችው ንጹሐን ዜጎችን መኖሪያ ቤቶችን፣ እንዲሁም ተማሪዎችን መግደል ላይ ነው ሲሉ እየወቀሱም ይገኛል። ተቋሙ በእንደዚህ አይነት ዘገባዎች የዓለምን ሕዝብና የአውሮፓ ሕብረትን ልብን ለማሸነፍ እየሞከረ በመሆኑ ብዙሃኑን ጠቅሰዋል። አሜሪካ በበኩሏ በእስራኤል የሚገኙ የእርሷን ጦር ሰፈሮች የሚነካ አንድ ተግባር ከኢራን ከፈጸመች በቀጥታ ጦርነቱ ላይ እንደምትሳተፍ አስጠንቅቃለች። የእስራኤሉ የስለላ ድርጅት ሞሳድ ዩናይትድ ስቴትስ ኦፍ አሜሪካን ወደ ጦርነቱ ለመሳብ ሆም ብለው በእስራኤል የሚገኘን ጦር ሰፈር እንደ ኢራን በማስመሰል ለማጥቃት አስበዋል ሲል ግሎባል ኤይን የዘገበው። በኢራን የሚገኘው የአብዮታዊ ጥበቃ ዋና መስሪያ ቤት በእስራኤል ጥቃት ደርሶበታል ሲል የአሜሪካው ናይን ዋን ዋን ከሰዓታቶች በፊት ዘግበዋል። እስራኤል በ አሁኑ ሰዓት ከኢራን ወታደራዊ አውሮፕላን ላይ ጥቃት ፈጽማለች። እስራኤል ጥቃቱን የፈጸመችው በምስራቃዊ የኢራን ክፍል በሚገኘው ማሽሃድ የአውሮፕላን ማረፊያም ነው የተባለው። እስራኤል በፈጸመችው ጥቃት የኢራን ነዳጅ ጫኝ አውሮፕላን መምታቷም ተገልጿል። አገሪቱ ጥቃቱን የፈጸመችው በግምት ከሁለት ሺ ሦስት መቶ ኪሎ ሜትር ርቀት ተነስታም መሆኑን የተዘገበው እስራኤል ማሻድ አየር ማረፊያ ላይ እና አውሮፕላን ላይ ጥቃት አደረስኩ ብትልም የኢራን ሚዲያ በአውሮፕላን ጣቢያው የደረሰ ምንም አይነት አደጋ የለም ሲል አስተባብለዋል። ለተጨማሪና ለወቅታዊ መረጃዎች ቻናላችንን ሰብስክራይብ፣ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን።